ሕዳሴ ግድብ ብሔራዊ ግድባችን ነው። ብሔራዊ ሀብታችን ነው። ሕዳሴ ግድብ ለባዕዳን የሰጠነው ግድብ አይደለም። መከላከያ ሰራዊታችን ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ አገር እንድትሆን ለሕዝቦቿ የምትመጥን ለሕዝቦቿ የምትመግብ ሕዝቦቿን በውሁ የምታኖር አገር እንድትሆን ጠንካራ አገር እንድትሆን ዘላቂ አገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነጻ እንድትሆን እንድትሻገር አርበኞቻችን በየድሩ በገደሉ ተዋግተው ባዕዳንን አባረው ያቆዩትን አገር ለማስቀጠል ስለሆነ የከፈልነው መስዋዕትነት ሁሉ አባት አለው፣ ባለቤት አለው።